አርብ ዕለት ማታ ነው። ለቅዳሜ አጥቢያ ጩኸት የሰማሁት ከቤቴ አቅራቢያ። ወደ ተወዳጇ አርብ ደርሰናል። የተከበራችሁ ተመልካቾቻችን እንዴት ናችሁ? ቀደም ሲል የዘሪሁን በቀለ ሙዚቃ ድርሰቱ ተስፋይ ለማ። አርብ ዕለት ማታ ነው ለቅዳሜ አጥቢያ ጩኸት የሰማሁት ከቤቴ አቅራቢያ የሚለው ሙዚቃ ነው፣ በሱ ነው የጀመረው። እኛ ደግሞ ጩኸት የሰማሁት ሳይሆን መረጃ ያየሁት ብለን ሳምንቱን ከኛ ጋር ልናሳልፍ እዚህ ስቱዲዮ ተገኝተናል። አብራችሁን ስላላችሁ እጅግ በጣም ደስ ይለናል። ሳምንቱ እንዴት አለፈ፣ እነሆ በአርብ ምሽት ተጀመረ። ደህና ዛሬ እንግዲህ ያው አርብ ነው። ብዙ ጉዳዮችን በተለይ ደግሞ ሶስት እርዕሰ ጉዳዮችን ይዘን ከተመልካቾች ጋር ቆይታ ልናደርግ እዚህ ስቱዲዮ ተገኝተናል። ሳምንቱን ጠብቀን እንሆ አርብ አርብ ወደ እናንተ የሚደርሰው ሳምንቱ እንዴት አለፈ ሶስት እርዕሰ ጉዳዮችን ይዞ ዛሬ ስቱዲዮ ተገኝቷል ሳምንቱን ከኛ ጋር እንዲሁም ደግሞ የመረጃ ሰዓታችን ከዛም ደግሞ የራስ ሰዓት የሚሰኘው የራሳችን እይታ በአንድ ርዕሰ ጉዳይ ላይ ሀሳብ የምንሰጥበት ከዛም ደግሞ መረጃ ትኩረታችን እጅግ የሳበውና ተመልካቾች ቢያዩት ቢሰሙት ብለን ያሰብናቸው መረጃዎች ከዛም ደግሞ አጠር ያለ ጌም ወይ ደግሞ ትንሽ ፈተሽ የሚያደርግ አዘጋጅ እንግዲህ እያሳየችኝ ነው። ጌሙንም ይዘን ወደ እናንተ ተገኝተናል። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ወይንሸት ዘውዴ፣ ኢየሩሳሌም አዳነ፣ ለአምሮት ናለም ከእናንተ ጋር አብረን ቆይታ እናደርጋለን። ሳምንታችሁ ጥሩ እንደነበረ ባለሙሉ ተስፋ ነን። የመጀመሪያው ጉዳያችን የሚሆነው የራስ ሰዓት ነው። የራስ ሰዓት ዛሬ እንግዲህ ብዙዎችን ያቆራኘው ብዙዎችን የሚያፋለሰው ብዙዎችን ደግሞ መቃቃርና ቅራኔ ውስጥ ጨምረው ግን ደግሞ ለመልካም ሲሆን መዋሸትም መልካም ነው ስለሚባለው ስለ ውሸት እናነሳለን። ማነው ውሸታም ከሁለታችሁ? መዋሸትም መልካም ነው ሰ እንዲያውም ግራ ገባኝ። ዋሽቶ ማስታረቅ የሚባለው ላይ መዋሸት መልካም ነው ይባላል እና ዛሬ በራስ ሰዓት ቆይታችን ስለ ውሸት እናወራለን። ውሸት በተለይ የራሱ የሆነ ተጽዕኖ አለው። አሁን ግን ከማህበረሰቡ ጋር እጅግ ተዋህዶ እየኖረ ያለ ገና ከልጅነትም ይጀምራል እያደገም የሚመጣ ጉዳይ ነው። ወደ በኋላ ላይ ጥናቶች ምን ይላሉ የሚለው እናነሳለን። ከእናንተን ጀምርና እንደው ውሸት እንዴት ነው የምትረጁ? ወይ ነው ውሸት ሆን ተብሎ የሚዋሽበት ነገር አለ፣ አመልም የሚሆንበት አጋጣሚ አለ። በቃ መተው ያቃታይ ነገር ነው የሚሉ ሰዎች አሉ። ውሸትን እንዲህ እንደ ቀልድ ይጀመርና ውሸትና ውፍረት ለባለቤቱ አይታወቅም ይባላል እና እንዲህ አይነት ነገሮች አሉ። ውሸት በጣም እየበዛ እየበዛ ሲሄድ እሱን ደግሞ ለማስተካከል ሌላ ውሸቶችን መጨመር የሚመጣባቸው አጋጣሚዎች አሉ እና ውሸት ደግሞ ብዙውን ጊዜ ከሰዎች ጋር አብረን በምንኖርበት አጋጣሚ ብዙ ጓደኝነታችንንም ቤተሰባዊነታችንንም ስናይ፣ በግንኙነቶቻችን መካከል ሰዎች ሁሉንም ነገር ለእኛ የሚነግሩን ይመስለናል፣ ግን ላይሆን ይችላል እኔ ራሴ ጋር ትንሽ ነገር አስቀርቼ ወይም ደግሞ ሌላም ሰው ራሱ ጋር ትንሽ ነገር አስቀርቶ እንደው ላንቺ አስተካክሎ የሚሰጥሽም ነገር ሊኖር ይችላል እና ብዙውን ጊዜ ብዙውን ጊዜ እያንዳንዱን ነገር ወይኔ፣ እሷ እኮ ምን የምትደብቀኝ ነገር የለም ልንል እንችላለን። ግን ደግሞ የተወሰነ ነገር ሊያስቀሩም ሊዋሹም ይችላሉ። እንዳልሽውም ጥናቶች አሉ። ጥናቶች ምን ይላሉ? ሰዎች ሲዋሹ ምናቸውን አይተን መረዳት እንችላለን የሚሉ ነገሮች አሉ። ፊታቸውን ስናይ ልናነብ እንችላለን እየዋሹ እንደሆነ። በድምጽም በድምፅም ማወቅ እንችላለን። በተለያዩ ነገሮች ማወቅ እንችላለን። እንዲያውም አንድ ጥናት ምንድን ነው የሚለው፣ ከሰዎች በተጨማሪ እንስሳትም ይዋሻሉ አይደለ? እንስሳትም ይዋሻሉ ነው የሚለው የሚጠቅሰው ነገር አለ። አውራ ዶሮን ይጠቅሳል። አውራ ዶሮ ለምሳሌ ምግብ ሲያገኝ የሚያሰማው ድምፅ አለ፣ ግን ደግሞ ያቺን ምግብ ሲያገኝ የሚያሰማትን ድምፅ ሴት ለመጥራት ይጠቀምበታል። ልክ ምግብ እንዳገኘ አድርጎ ሲጮ ሴቷ እንድትመጣ የሚያደርግበት ጥናቶች ናቸው፣ እንዲህ አይነት ነገሮችን የሚያመላክቱን እና ውሸትን ስናነሳ ብዙውን ጊዜ ለመልካም ላምሬ እንዳለችው አንዳንዴ ሰዎችን ትንሽ በረድ ለማድረግም ዋሽተልን ለማስታረቅም ልናደርግ እንችላለን። ግን እንደው ዘላቂነቱ ምን ያህል ነው? ከዛ በኋላ ሰዎች ከበረዱ በኋላ አይ ቅድም እኮ ያልኩ እንደዚህ እንደዚህ ነው፣ እቺ ነገር በዚህ ብታረሙት አይነት ቢባል አይደል እንደዛ፣ የተሻለ ነው። ውሸት እንት ልማድ ሲሆን መጥፎ ነው። በተለይ ደግሞ ከአስተዳደግ ክፍተት ጋር ተያይዞ የሚመጡ አመዶች አሉ አደለም? ከነዛ መካከል እንደው በትንሽ ነገር መዋሸት የለመደ ልጅ አድጎ ራሱ ውሸታም ነው የሚሆነው በልጅነቱ አብሮት የመጣ ነገር ስለሆነ ነገር ግን እኔ እንደ ውሸት ያስፈልጋል ከሚሉ ሰዎች መካከል ልሆን ይችላለሁ። ውሸት እንዳስፈላጊነቱ መዋሸት ልሆን ይችላለሁ ሳይሆን ውሸት ያስፈልጋል ከሚሉት ወገን መሆን ፈልገች ነው ወይ? ደግሞ ሀሳብሽ እንደዛ ልታጋቢ እኔ ውሸት ያስፈልጋል ባይ እንደ አግባቡ ነው። ይሄ አመል ሆኖ ወይም ደግሞ አብሮን አድጎ ተዋህዶን ይሄ በእያንዳንዱ ድርጊቶቻችን ሰዎችን እስከ ሙግዳ ድረስ የሚደርስ ሳይሆን ለነገሮች የምንጠቀምበት አንዳንድ ጊዜ ለጥቅምም ሊሆን ይችላል። ሰዎችን ሳልጎዳ ግን እኔ የምጠቀምበት ከሆነ ዋሽቼ የምጠቀምበት ችግር የለውም። የዋሸሽን አይደለም አይደለ? አሁን መጠርጠር ነው እንግዲህ ያስታውቅብኛል አያስታውቅብኝም። ውሸት እንግዲህ ቀደም ብለሽ አንቺም ስትገልጹ የነበረው ምንድነው የሚዋሹ ሰዎች ወይ ሲናገሩ በድምጻቸው ወይ በፊት እንቅስቃሴያቸው ልናቅ እንችላለን ማለት ነው። እንደዚህ የምናቃቸው ብዬ ማስባቸው ልክ እንደ እንዳስፈላጊነቱ ስንጠቀም ድፍረታችን ከፍ ሲል እነዚህ አይነት ነገሮች ያጋለጡናል ብዬ አስባለሁ። ከዛ ውጭ ግን ውሸት የለመደ ሰው እውነትም ሲያወራ ውሸትም ሲያወራ ተመሳሳይ ስሜት ይኖረዋል ብዬ ነው የማስበው። ጀሪ ምናልባት ከመልካም ነገር አንጻር አይተሽው ውሸት ያስፈልጋል ካልሽን፣ እሺ መልካም ነገሩን እንውሰድ። እንደውም በማህበራዊ ትስስራችን ውሸት በብዙ ነገር ውስጥ ግጭቶችን ከሚፈጥሩ ነገሮች አንዱ ነው ብዬ አስባለሁ። በመልካም አጋጣሚዎች ትንሽ ትጠቀሚያለሽ ይላል እኮ አንዳንድ ጥናቶች። እንደው ምን ይላሉ? ውሸት ከልጅነት ጀምሮ በሰው ልጆች ህይወት እንቅስቃሴ ላይ ሁሌም ዘመናትን ሲሻገር የኖረ ነገር ነው። ሰዎች ህይወታቸውን ጥሩ ለማድረግ ሲፈልጉ ውሸት ይዋሻሉ ከዛም ደግሞ የግጭት መነሻ ይሆናል። ውሸት አንዳንድ ሰዎች እንደውም በዙሪያቸው ያለውን ሰው ለምሳሌ ካራክተር ይሰጣሉ። እንተና አስተባይ ወይ እሱ ውሸቱ ውሸታም ነው በጣም ይባላል። በውሸታቸው የሚታወቁ አይነት ሰዎች ቆሞ ነፍስ ዘርቶ ማለት ነው ልማድ ያለባቸው ሰዎች አሉ። በጃቸው ያልጨበጡትን ያላዩትን ነገር በቃ በማውራት ጭምር በቃ እነሱ ለነሱ ኖርማል ነው ነገር ግን ሰዎችን በዛ አትራክት የሚያደርጉ ሰዎች አሉ። እነዚያ ሰዎች እንደውም ራሳቸው የሚጎዱ ሰዎች ናቸው። ዞር ብለው ራሳቸውን ሲመለከቱ ባዶ ነው። እዚች ጋ በሰዎች ዘንድ ያላቸውን ግምት ማንነት፣ በዛው ልክ ውሸታም ተብሎ መታወቅ ይከብዳል። አው በቆይታችን ውስጥ ለምሳሌ የእውነተኛ ነገር ወይ ደግሞ የአሳማኝ የሆኑ ሀሳቦች ምንጭ መሆን መልካም ነው። ማንም ሰው ቢሆን ቢመከር፣ ግን ደግሞ አሁን ለምሳሌ ግጭቶች ቤተሰብ ውስጥ ወይ ደግሞ በትዳር ቆይታ ውስጥ ግጭቶች ሲፈጠሩ ዋሽቶ ማስታረቅ ትልቅ ነገር ነው። እንዲሁም እንደ ሀገርም ከፍ ሊሉ የሚችሉ ነገሮች አንዳንዴ መልካም ነገሮቹን እንጠቀማለን። ግን ደግሞ ውሸት በማህበረሰቡ ህይወት ውስጥ ምን አይነት ተጽዕኖ አለው የሚለው ነው እኛ ዛሬ የምናነሳውና፣ አንዳንዴ ውሸታም በሆንሽ ልክ ለምሳሌ ውሸት እንዴት ጀመርሽ ስትያችሁ አብዛኛዎቹን መዋሸታቸውን ራሱ በጣም ከመቆየቱ የተነሳ አያውቁትም እነሱ። ከዛ ከዛም ደግሞ መዋሸት ቀን በቀን መዋሸት ውሸት ወደ እውነት ይቀየራል ውሸት ሲደማመር እውነት ይሆናል ይባላል ለምን ያ ሰው ሙሉ በሙሉ እውነት ከሚባለው ካራክተር ወጥቷል ማለት ነው የውሸት አለም ሰው ይሆናል ማለት ነው እሱ ራሱ እውነት ነው እውነትማ ሁልጊዜም እውነት ነው አዎ ግን እውነትን ለማግኘት የምትከፊው ዋጋ ወይ ከዛ ሰው እርቀሽ ነው ወይ ዛን ሰው ባህሪ ትተሹ ነው ሙሉ በሙሉ አሁን በህይወት አጋጣሚ ወይ ደግሞ በየትኛውም እንቅስቃሴ ዙሪያ በጣም ብዙ አይነት ካራክተሮችን ነው የምናስተናግደው አይደል በስራ ባልደረባ በትምህርት ቤት በብዙ ቦታዎችና ልክ አለ የሆነ የምትሰይው ካራክተር የሆነ መረጃ ሚነግርሽ ፈልጎ ያንን መረጃ በተለይ ከሶስተኛ ከአራተኛ ወገን ከሆነ ለአንቺ የሚነግርሽ የተፈጠረው ኢቨንትና አንቺ ጋር የሚደርሰው ኢሹ አይገናኝም እንደማለት ነው። ውሸት ይቀየራል እንደማለት። ስለዚህ በአለም አቀፍ ደረጃም የተለያዩ ጥናቶች ስለ ውሸት ያስቀመጧቸው ጉዳዮች አሉ። ከየስነልቦና ተመራማሪው አንድ ሪቻርድ ዊስማን የተባለ ሰው ከሶስት ሰዎች አንዱ በየቀኑ ቢዋሽም ወደ አምስት በመቶ የሚሆኑ ሰዎች ውሸትን አናውቅም ይላሉ ጥናቱ ከተሰራ በኋላ መዋሸታቸው ነው ወይ ደግሞ ቅድም እንዳነሳ ነው ዋሽተናል ብለው እንኳን ለማመን የሚቸገሩ አይነት ሰዎች ናቸው ያለው እና ይህንን በስነልቦና ጥናት የደረሰበት ነው። እሱና ሰዎች መዋሸታቸውን አለማወቃቸው በራሱ የጥናቱን አንዱ እንዲስተጓጎል ካደረጉባቸው ነገሮች ውስጥ ነው እና ይህ የሚዋሹ ሰዎችን ወይ ደግሞ ሰዎች እንዳይዋሹ ወይ ደግሞ መዋሸታቸው እንዲታወቅ አንድ ማሳያ አድርጎ የወሰደው ምንድን ነው፣ ሰዎችን ቪዲዮ መስራት ነው። ይህ ጥናት ሰሪ የተጠቀመው መንገድ ለምሳሌ ቪዲዮ ነገር ባይን ይገባል ይባል ነገር የለ በእኛ አባባል ቪዲዮ ያስቀርጽና ቪዲዮውን አይተው ግን ሰዎቹ ያረን ያላሸውም ለምሳሌ አንድ ጉዳይ ላይ ያወሩትን ወይ ደግሞ እየሰሩትን ወይ ደግሞ ዋሽቶ ያወሩትን ጉዳይ ቪዲዮ ያሳያቸውና ይህ ያንተ ነው ከተባለ አይ እኔ አይደለም እኔ እየዋሹ ማለት ነው ልክ መጨረሻ ላይ ግን ምንድን ነው ያደረገው የሰው ልጅ ግዴታ ውሸቱን ለማመን የተጠቀመው ነገር ቁጭ ልና ጥናቱን ለመስራት ቢያንስ አንድ ሰው ከመቶ ሃምሳ ፐርሰንቱ አልዋሸንም ብለው ስለሚያምኑ አይኔን እያየ አውራ እኛም ሀገር ተለምዷል አይደል? አልዋሸኸኝም እውነት አልዋሸሁሽም ብሎ እጅሽን ከማለልሽ ሰው ምን ነው የምታረጊው? ይዋደል በሚያምነው ነገር ስለሚምልልሽ ማለት ነው። ግን አሁን የመጀመሪያው ነገር እርምጃ አድርጎ የወሰደው የጽናት ተመራማሪው አይን አይኔን እያየህ አውራ። ለምሳሌ ጄሬ የሆነ መረጃ ስትነግሪኝ ወይ ደግሞ የሆነ ሹ ስትነግሪኝ አይኔን እያየሽ በስነስርዓት ካወራሽኝ ያ ነገር እውነት ነው እንደማለት ነው። ተመራማሪው የተጠቀመው መንገድ ደረቅ የሚባል ነገር አለ ይባላለና ማለት ውሸት ቢዋሽ ድርቅ ብሎ ቢናገርስ? አይን ማየት ብቻ? አሁን ላብሬ እንዳለችው አይን አይናችንን እያየን መነጋገራችን ብቻ ሳይሆን ሌላም ዘዴዎች ሊኖሩ ይችላሉ። አንዳንድ ጥናቶች ደግሞ ምን ይላሉ መሰለሽ? አይን አይን አይቶ መነጋገር ብቻ ሳይሆን ያን ሰው ሲቁነጠነጥ፣ ይሄ በቃ ለማሳመን የሚያደርጋቸው የተለየ ባህሪ መቅበጥበጥ ይኖራል። በቃ እጅ ማሸት አሉ ሌሎች ሌሎች ነርቨስ ስትሆኝ የምታደርጊያቸው ነገሮች ይኖራሉ። ሌላው ቀርቶ እኮ አይን አይን ማየት ብቻ ሳይሆን በድምፅም መለየት ጀምረዋል ጥናቶች። ውሸታም ነው ያ ሰው አይደለም የሚለውን ነገር በድምፅም የሚለዩበት አግባብ አለ። በድምጽ የሚለያሉ። ከዛም ደግሞ እንደውም ውሸት ከየት ይጀምራል የሚለውን ጥናት ሲደርስበት ሰውየው ከልጅነት ብሎ ነው የሚያስበው። ልጆቻችን አእምሮ ውስጥ የሚሰሩት ነገር አለ። ጥናቶች እንደሚያሳዩት ከሆነ ልጆች በዛው እያደገባቸው እያደገባቸው እነሱም ሌሎቹን ሲያታልሉ፣ ለሌሎቹ ምክንያት ሲያቀርቡ ያንኑ ነገር ውጤቱን ነው የሚያሳዩን ማለት ስለዚህ ስለ ውሸት ስናነሳ በተለይ ውሸት የሚበዛባቸው ወይ ደግሞ ውሸት በጣም ተበራከተባቸው ብዬ ከማስባቸው ነገሮች ውስጥ ስልክ ነው። ስልክ ከመጣ ጊዜ ጀምሮ በተለይ ደግሞ ተንቀሳቃሽ ስልክ የምንላቸው ስልኮች፣ ለምሳሌ የቤት ውስጥ ስልክ ስትደውይ ቤት ነሽ፣ በቃ ያሰው ቤት ነው፣ የመስመር ስልክ እያለ ማለት ነው። አሁን ግን ተንቀሳቃሽ ስልኮች ለውሸት ማበልጸጊያ ሁነኛ መሳሪያዎች ናቸው ብዬ ነው ማስበው። ውሸትን በተቻለ መጠን ከራሳችን ላይ ማስወገድ ብንችል ደግሞ እንችላለን፣ ማንችለው ነገር የለም። ምክንያቱም እውነት ሁሌም ትጠወልጋለች እንጂ አትደርቅም ነው የሚባለው እና የእውነት ሰዎች መሆን በጣም መልካምነት ነው ብዬ አስባለሁ። ከዚህ ደግሞ ለተጨማሪ አሏሽ ምን ያሏሽም የእውነት የእምነት ቃሌን ክጅ አላበላሽም የሚለው የነዋይ ዘፈን በጣም ጥሩ ነው። ከፕሮግራማችን በኋላ ሙዚቃውን ማዳመጥ ትችላላችሁ። የተከበራችሁ ተመልካቾቻችን፣ የራስ ሰዓታችን በዚህ አበቃ። የእናንተ ሀሳብ አስተያየት ደግሞ ካለ ጻፉልን እና እናንተ እንድናነሳው የምትፈልጓቸው ወይ ደግሞ ማህበረሰቡ ላይ በጣም ተጽዕኖ ፈጣሪ ናቸው የምትሏቸውን ማንኛውም አይነት አስተያየቶች ካሉ ጻፉልን እና እኛም ከእናንተ መልሰን ወደ እናንተ እናደርሳለን። ቀጥለናል። የተከበራችሁ ተመልካቾቻችን ሳምንቱ እንዴት አለፈ ነው በመከታተል ላይ የምትገኙ። ሳምንታችንን በጉጉት ጠብቀን ወደ እናንተ ለመድረስ ጥሩ ጥሩ ጉዳዮችን ሰብሰብ አድርገን እዚህ ስቱዲዮ እንገኛለን። ከኛ ጋር ስላላችሁ እጅግ በጣም ደስ ይለናል። የመረጃ ሰዓታት ልንሰማ ነው። ዛሬ ደግሞ መረጃ ማን ልዩ ትኩረት የሳበውን ጉዳይ ይዘው ልን መጥቶ ይሆን? ከማን ልጀምር? ማን ነው በጣም አነቃቂ መረጃ የያዘ ሰው? ምን አይነት አነቃቂ ዜና? ከአንቺ ጀምር ያለው እንደውም መረጃሽን አጋሪ። ምን ትኩረትሽን ወሰደው? መልካም ከሰሞኑ ከአለፈው ሰኞ ማለት እንችላለን፣ ካለፈው ሰኞ ጀምሮ እስከ ዛሬ ድረስ የዓለምን ሚዲያ የሀገራችንን ሚዲያዎች የተቆጣጠረ እንዲሁም ደግሞ የዓለም ሕዝብን ያነጋገረ ብዬ ያልኩት መረጃ ነው ያዝኩት። አንድ ታዋቂ የሃይማኖት መምህር የሃይማኖት ትምህርት እያስተማሩ ባሉበት ወቅት ባልታወቀ ታዳጊ ማለት እንችላለን፣ የአስራ ስድስት ዓመት ታዳጊ ወጣት ነው በሱ በስለት አካላቸው ላይ ጉዳት ሊደርስ ይችሏል። እንግዲህ የአቡነ ማርማሪ ኢማኑኤል እንዲሁም በመላው ዓለም ታዋቂ የሆኑ አባት ናቸው። በአወዛጋቢ በማወዛገብ በሚሰጧቸው ትምህርቶች ይታወቃሉ ይባላል። እንዲሁም ደግሞ ባለፉት ዓመታት የዓለምን ትኩረት ይዞ በነበረው ና የተለያዩ ህጎች ሲወጣለት በነበረው የኮቪድ 19 ወቅት የኮቪድን ህግ በመጣስ ምዕመኖቻቸውን ሲያስተምሩ ና በዛም ደግሞ ይልቁ በስፋት የዓለምን ህዝብ መቆጣጠር የቻሉ እንዲሁም ደግሞ በትምህርታቸው ትኩረትን ያገኙ በቃ አወዛጋቢ መምህር የሚባሉ ናቸው ማለት ነው። እንግዲህ ባለፈው ሰኞ እለት የገጠማቸው ይህ የበስለት የመወጋት አደጋ እንደተለመደው ትምህርት እየሰጡ በቀጥታ ስርጭት ይተላለፍ ነበረ። በቀጥታ ስርጭት በሚተላለፈው ትምህርታቸው ላይ ነው ይህ ታዳጊ ወጣት እሳቸው ላይ ጥቃት ያደረሰባቸው ማለት ነው። በወቅቱ እንግዲህ ቶሎ የፖሊስ አካሎች መጥተው ነበረ። የጸጥታ ኃይሎች መጥተው ልጁን ወይም ደግሞ ጉዳት አድራሹን ይዘውት ሂደዋል። እሳቸውንም እንዲሁ ደግሞ ወደ ሕክምና ወስደዋቸዋል ማለት ነው። ከዛም የተለያየ ሕክምና ካደረጉላቸው በኋላ እንግዲህ አገግመዋል ማለት ይቻላል። መግለጫ ሰጥተዋል እና በዛ መግለጫቸው ላይ ምንድን ያሉት ማንም ይሁን ማንም፣ ምንም ይሁን ይቅር ብያለሁ ብለዋል። እጅግ በጣም የብዙዎቻችን ማለት እችላለሁ እኔን ጨምሮ አእምሮን እውነት የተቆጣጠረ ጉዳይ ነው። ምክንያቱም በጣም በትናንሽ ጉዳዮች ሰዎችን የምንቀየም በደላቸውን ምንመነዝር ሰዎች ነን እና ምን ያህል ደካማ መሆናችን ያየሁት ና እንግዲህ ይቅርታን ስናስብ ያለንበትንም ወቅት ማሰብ ያስፈልገናል። በማንኛውም የሃይማኖት ተቋም ውስጥ ልንሆን እንችላለን። ምንም ልናምን እንችላለን፣ ግን ስንኖር የሰው ልጆች ሁላችንም መሻሻሪ ቅርተ መጠያየቅ በራሱ ትልቅ ነገር ነው እና እንደው እንደ መልእክት እንደ አንድ መረጃም ይዤላችሁ መጥቻለሁ። እንግዲህ አዎ በጣም ጥሩ መረጃ ነው፣ ወቅታዊም ነው። በዛ ላይ ደግሞ በጣም ብዙ ሰዎችን ትኩረቱን የሳበ መረጃ ነው። እንግዲህ አቡነ መርማሪ ወደ ወይኔ ደግሞ መረጃ እንለፍ ወደ ወደኔ መረጃ ከመግባቴ በፊት ያው ሳዳምጥ የነበረው ወደ ራሴም ወደ ውስጥ እያሰብኩት ነበረ እና ይቅርታ ቅርታ ልብ ይኑረን፣ ነው ዋናው ምልሽ። ጉዳቱ ደርሷል፣ እውነት ነው። ትልቅ አባት ናቸው፣ ተከታይም አላቸው። ግን ደግሞ ከሆነ በኋላ ሰዎች ሁልጊዜም ነገሮችን መናገር ብቻ ሳይሆን መኖር ንግግሮቻችንን መኖር ምን ያህል እንችላለን? ስፔሻሊ ይቅርታ በጣም ቀላል ይመስለናል። ግን የሆነ ጊዜ የጎዳሽን ሰው ይቅርታ አርጌ ላለትና ሁለተኛ ሲጎዳሽ፣ ባለፈውም እኮ እያለን እንቆጥራለን። እንዲያርገ ይቅርታ አርጌ ያለው እና እንዲህ እንዲ አይነት ትንንሽ የሚመስሉን ነገሮች ግን ደግሞ ብን ስንኖራቸው በጣም የሚከብዱ ነገሮች አሉና ይቅርታ ልብ ይኖረን የሚል ነገር ነው ያስተማሩት ብዬ አስባለሁ፣ ከጉዳታቸው አንጻር። እኔ ደግሞ በዚህ ሳምንት ውስጥ የወጣ አንድ መረጃ ነው የምነግራችሁ። ቢቢሲ፣ ኤንቢሲ ሌሎች የዜና አውታሮችም የዘገቡት አንድ መረጃ አለ። ወደ ቻይና ያቀናል ይህ መረጃ። በሰሜን ናንጂንግ የቻይና ግዛት የሚታወቅ አንድ አበባ አለ፣ እዛ አካባቢ ሲካሄድ በአንድ አካባቢ ላይ የሚበቅል የሆነ ነገር አለ አይደል፣ በያ አካባቢው የሚጠራ ነገር፣ በዛ አካባቢ ደግሞ የሚታወቅ አንድ አበባ አለ፣ ፕሎም ብሉ ሰም ይባላል። በዛ የአበባ ቅርጽ ሊሰራ የታሰበ አንድ ተቋም ነበረ። ይህም ምንድነው የባቡር ጣቢያ ዲዛይን ነበር። በዛ አበባ ቅርጽ ተደርጎ የባቡር ጣቢያ ዲዛይን ሊሰራ ታስቦ ነበረ። ግን ደግሞ ዲዛይኑ ሳይሳካ ይቀርና የሴቶች የንጽህና መጠበቂያ ቅርጽ የሚመስል ዲዛይን መሰራቱን ከሰሞኑ የኢንተርኔት አውታሩ አጠቃላይ ይሄን ነገር እያራገበው ያለ መረጃ ሆኗል። በጣም ሆት ኢሹ ሆኗል ማለት ነው። እቅዳቸው ከተማው ላይ እንግዲህ ቅድም እንደተናገርኩት በሚታወቀው የአበባ ቅርጽ አንድ ነገር መስራት፣ ለምሳሌ አክሱም ስንል ልክ የሆነ ከተማ እንደምናመጣ፣ ላሊበላ ስንል ጎንደርን እንደምናመጣ፣ እንዲህ እንዲ አይነት ነገሮች እንደሚመጣ ሁሉ በዛ በሰሜን ናንጂንግ የቻይና ግዛት ውስጥ የሚታወቅ ቆንጆ የሆነ ቅርጽ መስራት እንፈልጋለን የባቡር ጣቢያው ላይ ብለው አሰቡ። ሆኖም ግን ያሰቡትን አበባ ቅርጽ ማምጣት አልቻሉም። በተቃራኒው ደግሞ የሴቶችን ንጽህና መጠበቂያ ቅርጽ የሚመስል ነገር ሰሩ እና ምንድን ነው ይሄ ነገር ለምን እንደዚህ ተከሰተም ብለው የዲዛይን ባለሙያዎቹ ተጠይቀው ነበረ። እስቲል አላመኑም። እነሱ እኛ ልንሰራ ያሰብነው አበባ ነው፣ የሰራ ነው ይሄንን ነው። ግን እኛ አሁንም ቢሆን ያን አይደለም የሰራ ነው፣ የተወሰነ ነገር መስተካከል ይችላል እሱ አይደለም ነው የሚሉት። ግን ደግሞ አሁን ተመልካቾቻችን እንደሚያዩት ትክክለኛ የሴቶች የንጽህና መጠበቂያ ፓድ የሚመስል ቅርጽ ያለው የባቡር ጣቢያ ነው የሰሩት ማለት ነው። እንግዲህ ባለሙያዎቹ እውነት ነው ብለው እየተከራከሩ ነው። እሱን አይደለም እየሰራ ነው ያላሉ የታየው ይሄ ነው አሁንም ድረስ አወዛጋቢ የሆነ መረጃዎች ናቸው እየወጡ ያለው ማለት ነው። እና ከቀደሙ የውሸት ጋርና አለማመን ጋር ሊያያዝም ይችላል። እንደኔ ደግሞ ምናልባት እነሱ አካባቢ ቅድም መነሻሽ ላይ ምናልሽ እንደውም በየአካባቢያችን የሚበቅሉ አይነት ዛፎች ወይ ደግሞ አበባዎች አሉና ለምሳሌ ቻይና አካባቢ በጣም ትንሽ ግዛት ልትሆን ትችላለች፣ ገጠር ውስጥ ያለች ግዛት ከተማ ልትሆን ትችላለች። እና ያቺ ዛፍ ያቺን ዛፍ ነው የምትመስለው ለምሳሌ ቅድም ያንሹ የሴቶችን የንጽህና መጠበቂያ አይነት ቅርጽ ካለው ዛፉ ግዴታ ያንን መምሳት ስለነበረበት መስሎ ሳግኝተናል ነው አይገናኝም። አበባዋን ስታያትና ይሄ የተሰራው ቅርጽን ስታየው በፍጹም አይገናኝም። አበባዋ የተወሰኑ ቅጠሎች አሏት እንደዚህ እንደምንመለከተው ማለት ነው። ግን ደግሞ ያኛው ፓዱ እንደ ከላይ ከታች ብሎ እንደዚህ ያለ አይደለ ቅርጹ፣ እንደሱ አይነት ነገር ነው ያለው ስለዚህ ብዙ የሚገናኝ ነገር ነው። ምንም ማምለጥ አይችልም። አንዳንዴ እኮ በቃ ቅድም ካነሳ ነው ጋር ይገናኛል። እውነት ለመናገር ወይ ዲዛይኑ በተጠበቀው ሁኔታ ሳይሳካላቸው ቀርቶ ሊሆን ይችላል። ግን ደሞ ማመን ወይ ደሞ አልተሳካለንም ብሎ መንገድ ማስቀየር ይቻል ነበር። ግን ቻይናውያን ወይ በይቅርታ ወይ ደሞ አበባውን የፈለግ ነው እንዲ ነው ብለው በአዲስ ዜና ይመጣሉ ብለን ተስፋ እናረጋለን። ሁለታችሁም ጥሩ ጥሩ መረጃዎችን አነሳችሁ። ይቅርታና ጉልተን እንድናስብ አነሳን። ወይ ደግሞ ሀሳብ ሳይሳካ ሲቀር ውሸትን መጠቀም ወይ ደግሞ አለማመንን አጉልተን እንድናያረጉ መረጃዎች ናቸው በጣም ጥሩ መረጃዎች ናቸው እናመሰግናለን አሁንም እንቀጥላለን የተከበራችሁ ተመልካቾቻችን ከኛ ጋር ስላላችሁ እጅግ በጣም ደስ ይለናል ሳምንቱን እንዴት አለፈ ሳምንቱን ከኛ ጋር የተሰኘው መሰናዷችን ነው በመከታተል ላይ የምትገኙት ሶስተኛው ምዕራፍ ላይ ተሻግረናል እንግዲህ ወደ ሶስተኛው ምዕራፍ ተሻገረን ተገናኘን። የተከበራችሁ ተመልካቾቻችን ዛሬ እንግዲህ ምን እንደምንጠየቅ አናቅም። አዘጋጇ ወይኗናት ነው ያሟሞቀች ነው እና ደግሞ ትንሽ ከበድ ያሉም ይመስላሉ። አናቅም እኛን ዘና ወይ ደግሞ እኛን በጣም እንድንፈተን ያደረጉን ነገር እናንተን ደግሞ ዘና ያደርጋችኋል ብለን እናስባለን። ወደ ጌሙ እንለፍ። ቆንጆ ቆንጆ ጨዋታዎችን ና ያመጣውላችሁ፣ ዛሬ በጣም ቀላል በጣም ቀላል። እንዴ ምን ሆና ነው? እስከትሉ ድረስ ቅልል ያሉ መረጃዎችን የምናገኝበት ከእናንተም እና ጥሩ ጥያቄዎች ናቸው። እስቲ አንድ አንድ አንሱ። ና ደግሞ በዚህ ሳምንት አስራ ስድስተኛው የአዲስ አበባ ዩኒቨርሲቲ ፕሬስ የመጽሐፍ አውደ ርዕይ ሽያጭም ሆነ አውደ ርዕይ እየተካሄደ ነው። ከሰኞ ጀምሮ አደለ፣ እስከ እሁድ ድረስ የሚቀጥል ነው። ስለዚህ እሱንም በተመለከተ ደግሞ መጽሐፍ ላይ አንድ ሁለት ነገሮች እናነሳለን ይሄን ካልመለሳችሁ ማለት ነው ከመለሳችሁ ችግር የለውም ስለዚህ እንደምን ብላችሁ እሺ ለእኔ ደረሰኝ ስለ ትዝታ የዘፈኑ እንስት አቀንቃኝ ስም ሙዚቃ ጥቀሽ ነው የሚለው ስለ ትዝታ የዘፈኑ በጣም በርካታ በሀገራችን የዘፈኑ ድምጻውያን አሉ በዛ ወርቅ አስፋው ቀዳሚውን ድርሻ ትይዛለች። የግጥሙ ርዕስ የማነሽ ይሉኛል በዛ ወርቅ ያው አሁን ወደ መንፈሳዊ ህይወት አቅንታ ቆንጆ ቆንጆ መዝሙሮችን ለእምነቱ ተከታዮች እያደረሰች ነው። ስለዚህ የማነሽ ይሉኛል የማን ልበላቸው? ትች ታይትሉ ትንሽ እስኪ ከባድ ነው ይሄ። ስለዚህ እመልሻለሁ እኔ አይ አንድ ብቻ አይደለም። አንድ ጨምር። የለም ሌላም ሰው ሌላ ሰው። እሺ ሴት አስቴር አወቀ ምን ብላ ዘፈ? እንትን የሚለው ዘፈኗ። ቆይ አስቴር ትዝታ ዘፈናለች። ቻ እስኪ ቆይ፣ ትዝታ ነው ቆይ ትንሽ ደቂቃ እስጡኝ። አይ ተለይ አንድ ሁለት ሶስት አስተናወቀ አላት። ግን እሱ እስክትመልስ እመጣለሁ። ማሪቱ ለገሰ አዎ፣ ማሪቱ በደንብ ዘፍነዋለች። እና ያው በርካታ ድምጻውያን ደሞ ትዝታን ተጫውቶታል ብዬ አስባለሁ። አይ ጥሩ ነው፣ ሙዚቃ ላይ ቆንጆ ነው። እስቲ ደግሞ አንቺ ጋር ያለውን የሰው ሳው ደለድል የራሴን የእኔ ስለ መርካቶ የተዘፈኑ ሙዚቃዎች የተሰሩ ግጥሞችን ይላል እኔ ላይ በረታሽብኝ መርካቶ ሙዚቃ አንድ ነው በደንብ ማለት ሌሎች ሊኖሩ ይችላሉ ግን እኔ የአብዴ ኬ ያርን ነው መርካቶ ሰፈር የሚለው ሌላ ደግሞ ያልኩሽ እኮ ግጥሞች አሉ አይደለ ስለ መርካቶ የተጻፉ ግጥሞች መርካቶ አይረሳ ሳ ብዬሽ ሎሬ ጸጋዬ ገብረ መድን ይመርካቱ አይመርካቶ እሳት ወይ አበባ የሚለው መጽሐፋቸው ውስጥ ሁለቱ በጣም ተጠቃሽ ናቸው። አብዲካያርም በጣም ተወዳጅ የእሳቸው ግጥም ደሞ እንደዚሁ። ስለዚህ ለዛሬ ብዙም የሚፈትን ነገር አላመጣውም። ይፈትናል ሙዚቃውን ትዘፍንልናች ሳምንቱን ከኛ ጋር የተሰኘው መሰናዷችን የተለያዩ ጉዳዮችን አንስተን ከእናንተ ጋር በሶስት ጉዳዮች ቆይታ አደረገን። የራስ ሰዓት ስለ ውሸት አነሳን፣ መረጃዎችን ከሀገር ውስጥም ከሀገር ውጭ መራረጥን። ከዛም ደግሞ አፍታ ሰዓት የምንለው ወይ ደግሞ የጌም ሰዓታችን ስለ ሙዚቃ ያለንን አቋም ያወቅንበት ጥሩ የሆነ ቆይታ አድርገናል። የተከበራችሁ ተመልካቾቻችን ከኛ ጋር ስላላችሁ እጅግ በጣም ደስ ይለናል። ምናልባትም ሳምንቱን ከኛ ጋር እንዲያነሳቸው እንድናነሳቸው ወይ ደግሞ ቢነሱ ብላችሁ የሚታስቧቸውን ማንኛውም አስተያየትና ሀሳብ ካለ በኮመንት መስጫው ሳጥን ውስጥ አስቀምጡልን አብራችሁን ስላላ ችሁ እጅግ በጣም ደስ ይለናል። ኢየሩሳሌም አዳነህ፣ ወይንሸት ዘውዴና ለአምሮትን ያለም እናንተን በማስተናገድ አብረናችሁ ቆይታ አደረግን። ሳምንት ሰላም ብሎን በሰላም እስከንገናኝ በያላችሁበት ሰናይ ሳምንት ይሁንላችሁ።